ሰላም ተመልካቾች እንደምን ቆይታችኋል? አሁን የምገኘው በወዳጅነት ፓርክ ነው። እንግዲህ እዚህ ቦታ ላይ ብዙ ሰዎች የሰውነታቸውን ክብደት ለመቀነስ ሰብሰብ ብለው ስፖርት ይሰራሉ። እንግዲህ ቦታው በጣም ነው የሚያምረው። ወደ አመሻሽ እየተጠጋነ ያለው ሰዓቱ። ከነሱ ጋር ተቀላቅዬ ዱብ ዱብ እያልኩኝ ክብደት ለመቀነስ ምን ያህል ጊዜ እንደፈጀባቸው እንዲሁም ደግሞ የመጡበትን መንገድ ጠይቃቸዋለሁ። ከሚያሰራቸው ከማስተር ሄኖክ ጋርም ቆይታ ይኖረኛል። አብራችሁኑ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደስ ይለናል። ግቢ። ስሜ ሀና ተሾመ ይባላል። ወደ ማስተር ሄኖካ ስመጣ 85 ኪሎ ነበርኩ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባውት። 27 ኪሎ ቀንአለው። እና ስም መጀመሪያ ውፍረት የወፈርኩት በመውለድ ነው። ያለ እድሜ ውፍረት በቃ ያስረጃል፣ እንደ አሮጊት እንደ ትልቅ ሰው ነው የሚያደርገው። እድሜሽ እና ውፍረትሽ አይገናኝም። ከዛ አንቱ ሚሉሽ ነገር አለ፣ ማዘር ምናምን ነው ሚሉሽ። ትራንስፖርት ላይ ስትሳፈሪ ቦታ አይበቃሽ ምናምን ሆናናን ይል አንቻ ሆን ሚሉሽ ነገር አለ። እነሱ ነገሮች ያጋጥሙኛል። ከዛ በውፍረቴ ምክንያት ትንሽ ስኳር ኮሌስትሮል ነበረብኝ። ያው ወደ መድኃኒት እንትን አልገባሁም እንጂ እነሱ ይታዩ ነበረ። አሁን ግን ምንም ነገር የለም ነጻ ነኝ። በፊት የነበሩት ነገሮች ሁሉ አልነበሩም። ያው እንደምታየው ሸንቀጥ ብያለሁ። በጣም ደስተኛ ነኝ። ስሜና ገበየ እባላለሁ። ማስተር ሄኖክ ሲዝን ኤይት ሰልጣኝ ነኝ። ከዚህ ስመጣ ወደ አንድ መቶ ኪሎ ነበር አሁን ወደ 71 ኪሎ ነኝ። ሰባ አካባቢ ሞ 30 ኪሎ ነው ቀንሶ። ክብደት ስትቀንሺ ብዙ ነው ከአለባበስ ጀምሮ፣ ከእይታም ጀምሮ ብዙ እርካታ ነው ያለ። በጤናይም ትልቁ ነገር ጤና ነው፣ ከምንም በላይ ከሰውም እይታ በላይ ጤና ነው። ፕሬሸር ነበረብኝ እና የጉልበት ህመም ነበረብኝ። እነዛ ክብደቴ ከቀነሰ በኋላ የጉልበት ህመሙም ቆሟል። ፕሬሸሩም ደግሞ ኖርማል ሆኖ ማስተሪ እንኩንም በጣም ነው ማመሰግነው። በትሬነር የታገዘ ቢሆን የተሻለ ነው። ያለ እውቀት የምንሰራቸው ነገር እኔ ብዙ ዋጋ አስከፍሎኛል። ብዙ ተስፋ መቁረጦች ውስጥ ገብቻለሁ። ማለት ሞክራለሁ፣ እጥራለሁ፣ ምንም ለውጥ ስለማላሳይ እተወዋለሁ፣ እንደገና ሰውነቴ ይመለሳል እና ቢችሉ ተቀላቅለው ቢሰሩ ነው። ያልቻሉ ደግሞ ባሉበት ቦታ ስፖርት መስራቱ ጠቀሜታ እንዳለው ነው። ከማን የተለያዩ እንቅስቃሴዎችን ነው የምንጠቀመው። ካርዲዮ ኤክሰርሳይሶችን ይሰራሉ። ሌላ ደግሞ የስትሬንግዝ እንቅስቃሴዎችን ይሰራሉ። ሁለቱንም አያይዘን ከምግብ ጋር ነው ስልጠናውን የምንሰጣቸው ሰው በአጭር ጊዜ ለውጥ እንዲያመጡ የሚያደርጉ እንቅስቃሴዎችን ነው እየሰጠናቸው ያለ ነው። አብዛኞቹ እንደምታያቸው እናቶች ናቸው፣ ሴቶች ናቸው እና ከወሊድ ጋር ተያይዞ የሚመጣው ውፍረት አለ በሆርሞን ለውጥ ምክንያትና ብዙዎቹ በጣም ዲፕረስድ ሆነው ነው የሚመጡት። ግን እዚህ ከመጡ በኋላ በምንሰጣቸው የስነልቦና ልቦና ስልጠና ከዛ በኋላ እንቅስቃሴውን ያደርጋሉ። በአጭር ጊዜ ውስጥ ለውጥ እያዩ ደግሞ ሲመጡ ራሳቸው እየተበረታቱ ይመጣሉ። ሰ የሚገርምሽ ነገር በአካል ብቻ አይደለም የሚቀየሩት በሁሉም ሁለንተናቸው ነው የሚቀየረው። አስተሳሰባቸው ይቀየራል፣ አካላቸው ይቀየራል። ላይክ በፊት ቤት ውስጥ ቁጭ ብለው ከሆነ ለመስራት ወደ ውጭ የሚጣጣሩበት ሁኔታ ይፈጠራል። እና ይህንን ስታይ አንድ ለስጋ ብቻ አይደለም የምትሰሪው ለነፍስም ነው የሚሆነው። እና በሳምንት አራት ቀን ነው የምናሰራቸው እዚህ ማክሰኞና ሐሙስ ማታ ቅዳሜና ወደሞ ጠዋት ማንም ሰው ብር አይከፍልም። በነጻ ነው የምናሰራ። ክፍያችን የእነሱ ለውጥና ደስታ ነው። በእነሱ ደስታ ደስ ይለናል።